የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የሁለት አቅመ ደካማ እማወራ ቤቶችን የማደስ ስራ አስጀመረች። ማክሰኞ ግንቦት 12 2017 ዓ.ም በየካ ክፍለ ከተማ ወረዳ 6 የሁለት አቅመ ደካማ ቤቶችን የማደስ የማስጀመር ስራ ላይ የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ፣ ምክትል ፕሬዝዳንት መጋቢ ለውየው ስንሻው ተገኝተው ስራውን አስጀምረዋል። የቤት እደሳው መርሃ ግብር በሁለት ወራት የሚጠናቀቅ መሆኑ በወቅቱ በተሰጠው መግለጫ የታወቀ ሲሆን በ ቤት ውስጥ የነበሩ ሰዎች ለጊዜው የማረፊያ ቦታ እንዳይቸገሩ የቤት ክራይ የሚሆን ወጪ በቤተ ክርስቲያኗ መሸፈኑ ተገልጸዋል። የቤተ እምነቷ ፕሬዝዳንት ባደረጉት ንግግር ቤተ ክርስቲያኗ እንደዚህ አይነት ማህበራዊ ኃላፊነት ማከናወን መጽሐፍ ቅዱሳዊ መርህ የተከተለና በቀጣይም በማህበራዊና በሀገራዊ ልማት ስራዎች ላይ በንቃት በመሳተፍ እንደምትቀጥል ገልጸዋል። ተለይ እናት እዚህ ጋር የምኖርበት ቤት በጣም የሚያሳዝን ስለሆነ ከውስጥ እየፈረስን ፈርሰዋል የኛ በዚህ በኩል ያለው ይሄ እጅግ አሳዛኝ ስለሆነ ይህን ስላየን እዚህ ውስጥ የሚኖሩ እናታችን ስለሆኑ የእኛ አካል ስለሆኑ የእሳቸውን የእሳቸው የእኛ አካል ስለሆኑ እንደ አካል፣ እንደ ቤተሰብ፣ እንደ እናት ችግራቸውን መጋራት ስላለብን ስለዚህ ይሄ ቤት ሁሉም መታደስ አለበት እንዴ እናስባለን ። እግዚአብሔር ይረዳናል። በእግዚአብሔር እርዳታ በእግዚአብሔር አቅም የምንሰጡም ሚራስ የእግዚአብሔርን ገንዘብ እግዚአብሔር ለሰው ሁሉ የቆመ አምላክ ስለሆነ ለሰው ሁሉ የሞቱ ጌታችን ኢየሱስ ክርስቶስን የምናመልክ ስለሆነ እሱ የሰው ሁሉ ወዳጅ ስለሆነ ይህንን በፍቅር እናደርጋለን። ጌታም ይረዳል። የየካ ክፍለ ከተማ ወረዳ ስድስት ዋና ስራ አስፈጻሚ አቶ ምስጋና አንጀሎ የኢትዮጵያ ሙሉ ወንጌል አለማኞች ቤተክርስቲያን ይህንን በጎ ሰናይ ተግባር በማከናወኗ ምስጋናቸውን አቅርበው ቤተክርስቲያኗ ለሌሎችም ምሳሌ የምትሆናት ሲሉ አድናቆታቸውን ገልጸዋል ሁለት ቤቶች ሁለት እማወራ ለማደስ ነው። ይህን ታሳቢ ያደረጉት በእምነት አረመት የተለያየ ሰዎች በሰዎቹ ምክንያት ለማለት ትክክለኛ ችግረኛ መሆኑ ይህ ቤት ፈርሷል። ሰው እዚህ ውስጥ አይ የቀበሌ ቤት ነው። ሰዎቹ ማደስ አይችል እንደ ወረዳ አስተዳደራችን እንደዚህ አይነት ተቋማት በጣም ነው፣ ከልብ ነው። እንደዚህ አይነት ስድራ ስሰራ ቋንቋ ላይ ፔንት ነው፣ እምነት ላይ ለይቶ ነው። ትክክለኛ ማህበረሰቡ ትክክለኛ መሆን ተደርጎ ዛሬ እነዚህ እናቶች የእኛ እናቶቸው አቅሜ ና ዛሬ በዚህ አጋጣሚ ሆነው ሁለቱን ለማደስ እዚህ ስለተገኛችሁ በተለይ ፓስተር ላጎን ኢትዮጵያ ቸርች በጣም እናመሰግናለን። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ዋና ጽህፈት ቤት ከዚህ ቀደም በወረዳው የሚመጡትን ልማታዊና ማህበራዊ ጉዳዮችን የያዙ ጥያቄዎችን በመቀበል በንቃት በመሳተፍ ማህበራዊና መንፈሳዊ ኃላፊነቷን እየተወጣች መሆኑን ያገኘነው መረጃ ያመላክታል። ሰሜና፣ ጤና ይስጣችሁ። ፈጣሪ ጠብቃችሁ ጤናችሁን ይስጣችሁ። ሀብና ጤና ነው። ሀብት ወይ ጤና ነው። ጤናችሁን ይስጣችሁ። ሰሜና፣ ጤናችሁን እግዚአብሔር ጠብቅ። ይመሰገናል ፈጣሪ። ስለዚህ አሁን ቤቱ እስኪሰራ ድረስ ክራውን እንከፍላለን። ሁለቱም እናቶች ተከራይተው ይውጡ። ቤቶቹ ሲሰራ ሰርት